ሰላም ጤና ይስጥልን ውድና የተከበራችሁ የገኝ ኢትዮ ዩቲዩብ ቻናል ቤተሰቦች፣ ሰላማችሁ በእያላችሁበት የምድር ጥግ ብዝት ሙልት ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግ ናተርሶ ሐረግ ተከታታይ ድራማ በባለፈው ክፍል ኤፍራታ ድንገት ስትገባ ናታንና ገነት እንንገራት ወይስ አንንገራት እየተባባሉ ድንገት ገነት እናቷ አዳጊ ደግሞ ወንድሟ መሆናቸውን ሰምታ እያለቀሰች ነበር ከቤት የወጣችው። በዚህም ለእሷ ቤሎ ለእሱ ሱፍ ለስርጋቸው ለመምረጥ ከቤት የወጣው ያፌት ከመንገዱ ላይ ሔዋን ስትቆም ተናዶ ወደ ቤት ተመልሶ እያለ ኤፍራታ እያለቀሰች መንገድ ላይ እንደሆነች ደውለው ነገሩት። ሄዱ በግድ ወደ ቤቱ ወስዷት ነበረ ኤፍራታም እሷ እያለቀሰች በመቆየቷ ሊጠይቃት ሞክሮ ምንም ፍንጭ ሊስተሰጠው ፍቃደኛ ልትሆንለት አልቻለችም ነበረ። የዛሬው ክፍል ደግሞ እነሆ። ገነት የያፌት በር አካባቢ ቁጭ ብላ ከዚህ በፊት ኤፍራታን ለምሳሌ ቤተሰቦችሽ አጠገብሽ ቢሆኑ እንዴት ልትቀበያቸው ትችያለሽ? ስትላት ለመወሰን ከባድ ነው። አሁን ቢሆን ደስ ይለኝ ነበር ነገር ግን ወደፊት ከሆነ ያለውበት ሁኔታ ይወስነዋል። እናም እንዲህ ነው ለማለት ቸገራለሁ ነበር ያለቻት። ይህንን እያስታወሰች ልጄ አሁንስ ማን ነው በከፋሽ ሰዓት ከጎንሽ ሊሆን የሚችለው ማነው? ፀጉርሽን እያሻሸ ሀሳብሽን የሚካፈልሽ ማን ነው? ምን አለ አንዴ ወጥሽ ባገኝሽ። የምትወጨትን ምግብ እኮ ሰርቼ ይዤልሽ መጥቻለሁ፣ ግን የለሽም እያለች በተቀመጠችበት ልጇ ኤፍራታም ቀርቦ ጠረጴዛው ላይ ምግብ ቀርቦ በተቀመጠችበት፣ ወይኔ እሷ እኮ ግን ፈርታ ነው እንጂ ልትነግረኝ ብዙ ጊዜ አስባ ነበር። ደግሞ እኔ እናትሽ ዳግም ወንድምሽ ቢሆን ምን ትያለሽ? ለምሳሌ እያለች ብላኝ ታውቃለች። እንዴት አልገባኝም። እንዴት እያች ተደፍሬ ተደፍሬ ወለድኳት ልጄ አለች እያለች እየነገረችኝ፣ እንዴት ነው እሷ የት ነው ያለችው ብዬ ያልጠየኳት? እያለች በሀሳቧ እየተሟገተች ያፌት ከፎቅ ወረደ። እኔማ ቁርስ በጠዋት ሰርታ አቅርባልን አብረን ቁርስ እንበላለን ብዬ ነበረ በጠዋት እንድትመጣ ያደረኩት፣ ነገር ግን አንቺ ፊትሽን ጥለሽ ነው የጠበቅሽኝ እና ደግሞ እንኳን አብረሽ ልትበይ እኔንም ልታስበይኝ አልፈለግሽም እያለ ተናገራት። ደግሞ የኔና የአንቺ ሰርግ ለቀጣይ ሳምንት መራዘሙ ጥቅሙ አልታየኝም። ከነገ ወዲያ እንደሚሆን ነግርሻለሁ እያለ ኤፍራታም በጭራሽ ለነገሮች ደንታ እየሰጣት እንዳልሆነና ልታገባው እንደማትፈልግ ነገረችው። እሱም ተስፋ ቆረጥና ስሜታዊ ሆና እየወሰነች እንደሆነ ነግሮ በስሜታዊነት መወሰን ለማንኛውም ነገር እንደማይጠቅም እሱ በስሜታዊነት ወስኖ ብዙ ነገር እንዳበላሽና ከዛ የተማረው ነገር ቢኖር ሲደሰትና ሲናደድ መወሰን እንደሌለበት አወራ። ኤፍራታም እሷ ተስፋ እንደቆረጠችና የምትኖርለት ሰው እንዳለ እንደሌለ እሱም ማግባት እንደማትፈልግና ልትገለው እንደምትፈልግ ተናግራ በንዴት እየጮኸች አንተ ውሻ እገልሃለሁ ብላ ብርጭቆ ወረወረችበት። ብርጭቆውም ስቶት ከግርግዳ ጋር ተጋጨ። ያፌትም ምንም ማድረግ እንደማትችል በማላገጥ እያለን ምንም ማድረጋች እያለ ገፍትሮ አስቀመጣት። ኤፍራታም ለመውጣት ቁልፍ ስጠኝ ሰራተኛዋን ስጠይቃት ቁልፍ እሷ ጋር እንደሌለ ነግረኛለች። አሁን ሊሄድበት አላቸው ያፌትም፣ ወዴት ነው የምትሄጂው? ከዚህ ንቅንቅ የለም። አይደለም ሚስቴ በጄ መታ ቤቴ ገብታለኝ ከነገድ ኮኑ ሰርጋችን አላት እና አላትና ለመውጣትስ እየሮጠ ወጣ። እሷም ተከትለው በር ድረስ ስትሄድ ላይዋ ላይ ቆልፎባት ሁቱ ሄደ። ገነት አሁንም እዛ ቦታ ላይ ልጄ ልጄ እያለች ተቀምጣለች። ያፌት ስልክ እያወራ ሮጣ አግዱ ላይ ወደቀችና እባክህን እንደለምነ ልጅ ልጅን አይኗን ሊያት ይችን የምትወደው ምግብ ሰርቼ አምጥቼላታለሁ አንዴ ላጉርሳት እያለች ብትለምነውም ይሰማት ፈቃደኛ አይደለም። እሺ እናት የለህም እባክህ ልለምንህ። ቆይ ልጄ የምታያት የኤፍራት ልጄ የምታያት የኤፍራት አደካማ ጎኗ ቤተሰቦቿ እንደሆኑ አውቀሽ ነው አይደል አላት። እሷም ኧረ በጭራሽ አይደለም፣ እንደዚህ አስቤ አይደለም። የእውነተኛ እናቷ ነኝ ተደፍሬ ወለድኳት ዛሬም ይህንን እውነት ስትሰማ ነው ከቤት ብንብላ ወታ ሄደች እና መባከን አለችሁ እሱም የፈጠራ ወረሽን እዛው አቁሚ ብሏት በተደፍ በወደቀችበት ገፍትሯት ሄደ። እሷም እያለቀሰች ልጄ እባክሽን አንድ ያናግሪኝ እባክሽን ድምጽሽን ድስማ እያለች ቁጭ አለች። ኤፍራታም የያፌትን ሰራተኛ ቁልፍ ካላት ለመነቻት የለኝም እናም አንቺ ተቆልፎብሽ ነው የምትዩ የሆነ አደጋ ቢፈጠርስ በምንድን ነው የምትወጪው? እያለች ጠየቀቻት። ምንም ማድረግ እንደማችል እና የገዛላት ልብስ ቆንጆ እንደሆነ እሷም ቆንጆ እንደሆነች አድንቃ፣ በነገራችን ላይ ጋሼ ምርጫ ይችላሉ አለቻት። አዎ ምርጫ ይችላሉ አለቻት። እሺ፣ ስልኬን ሳላየሽም ያደረኩበት ክፍል ያደርኩበት ክፍል ፈለግሽው አለቻት። አረ በፍጹም አለቻት። ታገትኩ ማለት ነው እያለች በሆዷ። በይ ምግቡን ማነሳሳት ትችያለሽ፣ ብርጭቆ ስለተሰበረ ደግሞ ይቅርታ እየተጠነቀቅሽ አለቻት። ችግር የለውም እሜቴ እመቤቴ አለች ሰራተኛዋ ኤፍራታም አረ በጭራሽ ሁለተኛ እንደዚህ እንዳትይ፣ ስትይም እንዳልሰማ ኤፍራታ ብለሽ ጥሪኝ፣ ከአንቺ በምንም አልሻልም አለቻት። እንዴ አሰሬ አለቃ ይኮነሽ፣ እንዴት እንደዚህ አደርጋለሁ? እኔ አሰሪሽ አይደለሁም ከአንቺ በምንም አልሻልም አለቻት። የሚቸግርሽ ካለ ደግሞ አግዝሻለሁ፣ ጓደኞች ጓደኞች ምን ሆናለን አለቻት። እሺ ጓደኛ እንኳን አይሆንም ብላ ሄደች። ኤፍራታም ውስጧ ሀሳብ ማውጣትና ማውረዷን ታይዛለች። እንዲ እቺ ቆይ ምን ሆኜ ነው ጓደኛ ለምን እንደነታታው? ይሄ ያፌት ሰውስ ብትሆን ሰሌልኝ ብላ የተቀጠረችስ ብትሆን እያለች ግን እኮ እኔ ራስ ወዳድ ነኝ ለአንድ ሰው ብዬ ብዙዎችን ስቃያቸውን አበዛው። እነዛ በእስር ሆኖ ተስፋ ቆርጦ እህቶች ነፃ ማውጣት አለብኝ እያለች ከዛ እንዲሁም ያፌትን ማግባቷ ይበልጥ እንደሚረዳትና በሚስትነት ስም ንብረቱን በስሟ ይዛ ለናታን ለመመለስና ከዛም ሴቶቹ መድረስ እንዳለባት ያፌት ከታሰረ ሁሉም ነገር እንደሚስተካከላት እያሰበች ናታንና ጽዮንም ለቤት ቁጭ ብለው ጽዮን ወንድሜ ፊትን ዘብዝፈዋል። ልታስጣው እየሄድክ ነው ብላ ሳቀች። ይሄ ምኖ ያስቃልና ነው? ቀልድሽ ሞትሻል ብሎ ዝም አለ ጽዮንም። ቤቱ ግን ሰላም ሆነ። ይሄ ሰሞን የት ሂዳ ነው አለች አለችው የደስታ ስሜት እየተሰማት። ፅ እንደዚህ ስቲ ልቤ የማይሰበር ይመስልሻል? ደግሞ አንቺ የጀመርሽውን ታሪክ እኛ ጨርሰ ነው። ይህን ሰምታ ከቤቱ ልቅ ብላ ሄደች። የቱን ታሪክ አለችው? ጽዮን፣ ገነት እናቷ እንደሆነች እና ደግሞም ወንድሟ እንደሆነ ነዋ። ምን ገነት የኤፍራታ ልጅ ናት? ገነት የኤፍራታ እናት ናት አለች ስትል ደረጃ ላይ የነበረችው ሉሊት ሰማች። ሉሊትም ምን ምን የኤፍራታ የገነት ልጅ ናት ስትሉ ሰማው ልበል? አለች ጽዮንም፣ አዎ ብለናል አለቻት። ማመን አልችልም እየቀለደችው ነው አይደል? እያለች እየተበረከረከች ቆመች። የሰውነቷን መንቀጥቀጥ ያዩት ናታንና ጽዮን እንዴ፣ ምን እየሆንሽ ነው? ችግር አለው? መጀመሪያ ቆጭ በይ እስኪ፣ ታውቆሻል እየተንቀጠቀጥሽ ነው አሏት። አዎ እንደሱ ሳይሻለኝ አይቀርም ብላ ቁጭ አለች። ሉሊት ነገር ማውጣት ማውረዷን ተያይዘዋለች። እንዴት ሊሆን ይችላል ገነት ሰራተኛ ናት እያለች ጽዮን እንዴት ግን አንቺ ሴትዮ ግን ሳይሽን ለምንድን ነው ልቤን የሚያፍነኝ መተንፈስ የሚያቅተኝ ምንድን ነው የሚያገናኝ ነገር ስትላት ምን አገናኘው እያወራን ያለ ነው ገነት የኤፍራታ እናት ናት ደግሞ ሰርጓ ከነገ ወዲያ ነው ይሄን ጉዶን አልሰማች ጉዶንን አልሰማች ገነት ነግራታለሁ እያለች ወጣ ሄደች ሲወርም ለምን እንደሰማች አትነግራትም እንደ እንደሰማ አትነግራትም አለችው ለናታን። ናታንም ተያት ትንሽ ተንኮሏን ታስብና የምታደርገውን አይቼ ትንሽ ፊቷን በማየት ፈገግ ለበል አላት። ቆይ ሁሉም ሰው ጠላታችን ነው ማለት ነው? እውነታውን ንገረኝ አለችው ጽዮን። እሱም ሁሉም በሚባል ደረጃ ነዋ። አሁንማ አለኝ የምላቸው ሰዎች ሁሉ የራቁኝ ሄዱ። ከቤዛናት ጀምሮ ማይበተን የመሰለው ቤተሰብ ይሄው አንዳንድ እያሉ ወተው ጠፉ፣ ወተው ሄዱ። ይሄው ገነት እንኳን ሳይቀር ኤፍራታ ከሄደች ጀምሮ፣ ኤፍራታ ስትሄድ እዚህ ምን አለኝ ብላ ወተ ሄደች፣ አላት እና ግን አንቺ ሰሞኑን መውጣትና ስልክም ማብዛት አብዝተሻል አላት። ጽዮንም አዋ ይሄ ጓደኛ ነዋ። ማ ቢኒ አላት። አዎ። ራሳሽን ጠብቂ አላት። ዛሬም ሕፃን ልጅ ነው አይደል ለምታደርግ አለች። አይ በምርጫሽ አልገባም። ሆኖም የወንድምነቴን ያህል ነው እንጂ ቢንም ቢሆን መጥፎ ሰው አይደለም። ግን ለእኔ እንደ ጓደኛ፣ እኔ ለናቴ ልጅ፣ ለእህቴ ወንድም፣ ለፍቅረኛ የደግሞ በሌላ ገጽታ በተለያየ አንግል የተለያዩ ካራክተር ነው ያለኝ አላትና ብንያምን፣ መጠንቀቅ የፍቅር ስሜቷን መደበቅ እንዳለባት መከራት። ከያፌት ሰዎች የምትደበቀው ሄዋን ተሸፋፍና ቤዛቤት ድረስ ሄዳ መስታወት ላይ በተቀመጠችበት አየቻት። አቻኩላ አቻኩላ ቤዚ ወደ አንቺ ስመጣ የሚፈልገውን ነገር ለማግኘት ነበር። አንቺም ጥያቄ ሳታበዥብኝ የሚረዳሽ ሰው ብቻ ስለምትፈልጊ ምንም አላልሽኝም። የዋህነሽ። ሰውን ሁሉ አትመኝ። ሰው ሁሉ የሚወድሽ በዚህ አይነት ሁኔታ አይደለም። እህትሽ ከማንምና ከምንም በላይ ትወድሻለች። እህትሽ እህትሽን አትራቂያት፣ አለች ቤዛም። ተደናግጣ ስለም ነው እያወራሻለች? አለቻት። ሰዎች ሁሉ ወደ ህይወቴ ይመጣሉ፣ ምን እያልሽ ነው? አለቻት። ሔዋንም ከነዛ ውስጥ አንዷኔ ነኝ። በኋላ ላይ በምትሰሪው በምትሰሚው ማንነቴ እንዳትቀየሚ ምንም ምናልባት ላንቺ እንዳንገናኝ እንችላለን ለሰናበትሽ ነው የመጣሁት ወዳልታወቀ ቦታ ሊሄድ እችላለሁ ለለመለስ ከቻልኩ ብላት ስማት በፍጥነት ወጥታ ሄደች ቤዛም ተከትላ ስትወጣ ሄዋን በፍጥነት ወጥታ ሄደች እየሮጠች ደረጃውን ወረደች ምን ሆና ነው ብላ ግራ መጋባት በመጋባት ስሜት ፈዛ ቀረች ቤዛ በቀጣይ የያፌት ሰዎች ሄዋንን ያግቷት ይሆን ለአለቃዋ ደውላ የተናገረችው የያፌት ሰራተኛ ጓደኛነቷን እሺ ብላ ኤፍራታን ትቀበላት ይሆን? ኤፍራታስ ሀሳቧን እውን አድርጋ ያፌት ልታገባ ይሆን? ለሰርጓ ነይ ታያለሽ የተባለችው ገነትስ በመሀል ልጇን ታያት ይሆን? የያፌት አክስት የአክስት ልጅ ስለ ዳጊና ኤፍራታ ዝምድና የሚያጠራውን ነገር ወስዶ ለያፌት ነገር ይሆን? ናታንን የናታን እህት ጽዮንን የወደዳት የዳጊ ጓደኛ ደፋሪ አያገባትም፣ ያላት ያችን የመሰለች ልጅ ማለቱ ጸባቸው ሌላ መዘዝ ያመጣ ይሆን? ከቢኒያም ጋር ያፌት ቢኒያምን ጽዮንን አያገባትም ውድ ነገሬ ናት ያላት ጽዮን ምኑ ልትሆን ትችላለች? አብረን የምናይ ይሆናል። በቀጣይ ሰብስክራይብ ማድረግ አትርሱ። ገኒ ኢትዮ